የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ በሥነ መለኮት በዲግሪ መርሃ ግብር ያስተማራቸውን ተማሪዎችን በደማቅ ሁኔታ አስመረቀ። ከውጭ በአሜሪካ የሚቺገን ወንጌላውያን አማኞች አንዲት አጥቢያ እግዚአብሔር ሕዝቡን ከጅምላ ግድያ መታደጉን የቤተ ክርስቲያኒቱ መጋቢ ገለጹ። ሰላም ውድ የሕይወት ቴሌቪዥን ተመልካቾቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከሕይወት ቴሌቪዥን የእሳቱን መረጃዎች ይዘን ቀርበናል። አስጨናቂ ሀብታሙ መረጃውን በመምራት ከእናንተ ጋር ቆያለው። አብራችሁን ቆዩ። የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ በሥነ መለኮት በድግሪ መርሃ ግብር ያስተማራቸውን ተማሪዎችን በደማቅ ሥነ-ሥርዓት አስመረቀ። ባልደረባችን ሮማን ከሊል ተጨማሪ አላት። የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ ለ43ኛ ዙር በስነ መለኮት በድግሪ መርሃ ግብር ያስተማራቸውን ተማሪዎች በደማቅ ስነ ስርዓት አስመርቋል። የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ የረጅም አመት ልምድ ያለውና በዘርፉም በርካታ ተማሪዎችን እያሰለጠነ የሚገኝ ተቋም ነው። ሰኔ ቀን 21 2017 ዓ ም በተካሄደው የምረቃ ስነ ስርዓት መርሃ ግብር ላይ የተመራቂ ቤተሰቦች፣ የቤተ ክርስቲያኒቱ መሪዎችና አገልጋዮች ተገኝተዋል። የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ በድግሪ መ መርሃ ግብር የሰለጠኑ 24 ተማሪዎችን ያስመረቀ ሲሆን ካለፈው አመት ጀምሮ በተግባራዊ ስነ መለኮት የማስተርስ መርሃ ግብር የጀመረ መሆኑንና የአሁኖቹ ተመራቂዎች በስነ መለኮትና ስነ አመራር መሰልጠናቸው ተገልጿል። የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ ከተለያዩ አጥቢያ ቤተ ክርስቲያናት የመጡ ተማሪዎችን በይፋ ያስመረቀ ሲሆን በዕለቱም የጌጃ ቃለ ሕይወት ሀ መዘምራን በዝማሬ አገልግለዋል። የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ አካዳሚክ ዲን የሆኑት መጋቢ መስፍን ካሳ እንደገለጹትም በ ማስተር ተግባራዊ ስነ መለኮት እንዲሁም በድግሪ መርሃ ግብር ደግሞ በስነ መለኮትና በስነ አመራር ተማሪዎችን እያሰለጠነ እንደሚገኝ ተናግረዋል። የጌጃ ቃለ ህይወት መጽሐፍ ቅዱስ ኮሌጅ ከ1966 ዓ ም ጀምሮ በተለያዩ ዲስፕሊኖች የተለያዩ ኮርሶችን በመስጠት ላይ የሚገኝ ሲሆን ብዙዎቻችሁ እንደምታውቁት አምና አምሳኛ ዓመታችንን አክብረናል። ዘንድሮ ደግሞ ያው 51ኛ አመት እያስመረቅን ነው። በእነዚህ 51 አመታት ውስጥ ዘንድሮ የምናስመርቀው በመረቃ ደረጃ ለ43ተኛ ጊዜ ይሆናል። በዲግሪ ፕሮግራም ብቻ ላለፉት 12 ጊዜ አስመርቀናል። 12 ጊዜ ተመርቀዋል። አሁን ደግሞ በአለፈው አመት ጀምረን የማስተርስ ፕሮግራም በመስጠት ላይ እንገኛለን ተግባራዊ ነገረ መለኮት የማስተርስ ፕሮግራም ከፍተን እየተማሩ ነው። በሚቀጥለው አመት የሚመረቁ የማስተርስ ፕሮግራም ተመራቂዎችም ይኖሩናል ማለት ነው። ለጊዜው ግን በዲግሪ ፕሮግራም እየሰጠን ያለነው በቲዎሎጂ ወይም ደግሞ በስነ መለኮትና በስነ አመራር ዲሲፕሊን ነው። ወደፊት ግን ራዕያችንን ከዚህ ሰፋ በማድረግ የተለያዩ አይነት ማንም በኦንላይን እና በዊኬንድ ኤንድ ሌሎችንም ፕሮግራሞች በመክፈት በአጠቃላይ ብዙ በቤተ ክርስቲያን ውስጥ ያሉ አገልጋዮች ይህን እድል ያላገኙ ብዙዎች ስላሉ በተለያየ በክፍለ ሀገር በውጭ ሀገር ያሉ ስላሉ እነሱን ሁሉ ለመድረስ ከፍተኛ የሆነ ስራ ለመስራት እኛ በዝግጅት ላይ እንገኛለን። ለጊዜው ግን እየሰራን ያለነው ይህን ይመስላል። ዛሬ ለ43ኛው የምረቃ በዓል የደረሳችሁ የ2017 ተመራቂ ተማሪዎች፣ እንዲሁም ቤተሰቦች፣ የጌጃ ቃለ ሕይወት ቤተ ክርስቲያን አመራርና ሽማግሌዎች፣ እንዲሁም የኮሌጁ ስታፍ በሙሉ ሁላችሁም በዚህ ውስጥ ኮንትሪቢሽን ያደረጋችሁ እንኳን ለዚች ውድ ቀን በሰላም አደረሳችሁ እንኳን ደስ ያላችሁ ለማለት እወዳለሁ። የዝግጅት ክፍላችን በምርቃቱ ወቅት ያነጋገራት የከፍተኛ ማዕረግ ተመራቂ የሆነችው ቅድስት አይሉ እንደገለጸችው በኮሌጁ በነበራት ቆይታ ደስተኛ መሆኗን በመግለጽ ወጣቱ ትውልድ ወንጌል ላይ ትኩረት አድርጎ እንዲሰራ መልእክቷን አስተላልፋለች። ጌጃ የመጽሐፍ ቅዱስ ኮሌጅ ረጅም ዓመት ልምድ ያለው ትምህርት ቤት ነው። ከገባንበት ጊዜ ጀምሮ መምህራኖቻችን በጣም ሰፖርት የሚያደርጉ እንዲሁም ደግሞ ዋናው የገባንበት አላማ ስለ እግዚአብሔር እንድናውቅ እግዚአብሔር ለፍጥረቱ ያለውን አላማ እንድንፈትሽ፣ እንድንመረምር፣ እንድናይ መጽሐፍ ቅዱስን እንዴት ማጥናት መተርጎም እንዳለብን የተማርንበት ያወቅንበት፣ ሌላው ደግሞ ቤተ ክርስቲያን በታሪክ ሂደት ውስጥ እዚህ እንዴት እንደደረሰች የእምነት አባቶች የከፈሉትን ያደረጉትን ነገር ሁሉ እንድንመረምር፣ እንድናይ፣ እንድንፈትሽ የሆንንበት ነው። እንደገና ደግሞ እያንዳንዱን ሉብሉይ ኪዳን፣ አዲስ ኪዳን መጽሐፍትን በጥልቀት እንድንማርና እንድንፈትሽ እንድናውቅ ተጨባጭ የሆነ እውቀት እንድንይዝ ያደረገ ኮሌጅ ነው። በዛ ላይ መምህራኖቹ ደግሞ እውቀት ብቻ አይምሯችን በእውቀት ያበጠ ወይም የሰፋ እንዳይሆን ብቻ ሳይሆን በስነ ምግባር የታነጽን እንድንሆን እጅግ ያላሰለሰ ጥረት አድርገውልናል እና በጣም በኮሌጁ የነበረን ቆይታ እጅግ መልካም እጅግ ደስ የሚያሰኝ ነበር። ማስተላለፍ የምፈልገው እንግዲህ የአማኞች ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። አሁን ላይ ነገር ግን እየተማረ ያለው የህብረተሰብ ክፍል በጣም አናሳ ነው። ስለዚህ እኔ በዚህ አጋጣሚ እባካችሁ ወጣቶች በተለይ እምነታችሁን እወቁ፣ ኑና ተማሩ ወንጌልን በቅብብሎሽ እኛ ተቀብለናል። ስለዚህ በቅብብሎሽ የምናቀብለው የሆንልን ዘንድ በእውቀት የተመሰረተ መሆን ስላለበት መታችሁ ብትማሩ የእውነት ነው ምላችሁና ኑና ተማሩ፣ ብዙ ታተርፋላችሁ። ወንጌልንም ደግሞ ለሌላ ለማድረስ ትልቅ አቅም ይሆናል ይሆናልና ተማሩ ነው የምለው። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ከቢሊግራም ኢቫንጀሊስቲክ አሶሴሽን ጋር በመተባበር የክርስቲያን ሕይወትና የወንጌል ምስክርነት በሚል ርዕስ በስድስት ማዕከላት ስልጠና ተሰጠ። ባልደረባችን ጽጌሬዳ አለሙ ተጨማሪ አላት። ስልጠናው በስድስት ማዕከላት የሰጡት የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ሚሽንስ መምሪያ የወንጌል ማህበርተኝነት አገልግሎት ዋና አስተባባሪ መጋቢ ተክሉ ጋሻው ሲሆኑ ስልጠናው ለወንጌል ስርጭት ወሳኝ ሚና እንዳለውም ተናግረዋል። አክለውም የወንጌል ስርጭት የደቀ መዝሙር ስራና አዲስ ሰዎችን እንዴት ከክርስቶስ ጋር ማስተዋወቅ እንደሚቻል በቂ ግንዛቤ የሚያስጨብጥ እንደሆነም ተጠቁሟል። እግዚአብሔር እጅግ በጣም ምቹ ጊዜ፣ ጥሩ ጊዜ ከበቂ ማቴሪያል ጋር በቢሊ ግርሃም የተዘጋጀውን በማቅረብ በራቸውን ክፍት ባደረጉ ህብረቶችና ቀጠናዎች በዚህ አይነት ሁኔታ በሰባት ቦታ የስርጭት ስልጠና ተደርጎ እጅግ በጣም በጥሩ ሁኔታ የሰለጠኑ ሰዎችም ላሰለጠንን ለእኛም ይሄ የማንቃት አይነት ነገር የማቴሪያሉ ዝግጅት የቀረበው አቅርቦቱ በለ2018 ዓ ም እቅድ በሚያዝበት ወቅት የወንጌል ማምረታኛ አደረጃጀትን በተመለከተ፣ የወንጌል ስርጭትን በተመለከተ፣ ቤተ ክርስቲያን ተከላ እንቅስቃሴን በተመለከተ፣ ከቤተ ክርስቲያን ምዕመን የሚፈለገው ምን እንደሆነ እነዚህ ነገሮችን ያካተተ ስልጠና በመስጠት እጅግ በጣም ውጤታማ የሆነ ሳምንት በዚህ ጊዜ ያሳለፍኩት በመጀመሪያ በደቡብ ምዕራብ ሸዋ ወሊሶ ዙሪያ ላይ ሌማን አዋሽ ሌማን ህብረት ላይ የህብረቱ ከህብረቱ አጥቢያዎች የተወጣጡ ሰዎች ጋር ይሄንን ስልጠና በመስጠት ከተማ ውስጥ ሌማን ከተማ ውስጥ የወንገል ስርጭት በመደረግ ትልቅ ትልቅ ተጽእኖ የሚፈጥር በቃ የሚያስደነግጥ አይነት ሁኔታ ትልቅ ነገር ሰላም ከእግዚአብሔር ጋር የሚለውን ትራክትን በመስጠት፣ ከዛ በመቀጠል በኮንታ ልዩ ህብረት ወደ አንድ መቶ አስራ ሁለት የሚሆኑ ከልዩ ህብረት የተሰበሰቡ ሙሉ ጊዜ አገልጋዮች፣ መሪዎች፣ ወጣት አስተባባሪዎች፣ ሴቶች አገልግሎት አስተባባሪዎች ይሄንን ስልጠና ክርስቲያናዊ ህይወት፣ ምስክርነት እና የወንጌል ስርጭት በመቀጠል በወላይታ ቀጠና በወላይታ ሶዶ ከተማ ህብረት አጥቢያዎች ህብረት ሁለት መቶ ሰልጣኞች በአርባ ምንጭ ሁለት መቶ ሰልጣኞች በዱራሜ ጠዛ በ60 ሰልጣኞች በአዋሳ ከተማ ህብረት ወደ 160 ሰልጣኞች ይህንን ስልጠና ወስዶ ለወንገል ስርጭትም ለወንገል ማበረታኛነትም አደረጃጀት ራሳቸውን ዝግጁ እንዳደረጉ ነው። ትናንትና አዋሳ ታቦር ቃለ ሕይወት ቤተክርስቲያን ጉባኤው አንድ ሰውን እኔ እንድሪያስ ነኝ በሚለው ካርድ መዝግቦ ያንን ሰውን ስም ወደ ላይ አንስቶ ወደ እግዚአብሔር ትልቅ ጸሎት ተደርጎ ይሄ ሳምንት በአዋሳ ከተማ ውስጥ የወንጌል ስርጭት ሳምንት ቀጣይነት እንዳለው አንድ ሰውን ይዞ እንዲመጡ የወሰንንበት የጸለይንበት፣ የተባረክንበት ጊዜ ነውና የቤተ ክርስቲያኒቱ መሪዎችን መጋቢውን አሁንም ይህንን ስልጠና ወስዶ ሞር እነዚህን አዋሳ ላይ ያለውን ንቅናቄ ኃላፊነት ወስዶ ለማሰልጠን ቃል በመግባት እያንቀሳቀሰ ያለውን የታቦር ቃል ሕይወት ቤተክርስቲያን መጋቢ ፍጹምንና ቤተክርስቲያኒቱ መሪዎችን ማመስገን ይፈልጋለሁ። ይሄንን ማቴሪያል ወስዶ ባለ የሄዱት አለ ባለ ሄዶ ሁለት ቀን ቆይቶ ወደ ሀምሳ የሚጠጉ ሰዎች ወደ መቶ ሀምሳ ከዛ በላይ ሰዎች ሰምቶ ሀያ ዘጠኝ ሰው ጌታ ኢየሱስ ክርስቶስን አምኗል ብሎ በስልክ መልእክት ተነግሮናል። ማቴሪያልን ይዞ ሄዷል። ሰላም ከእግዚአብሔር ጋር የምለውን ይዞ ወጥቶ ፍሬያማ እንደሆኑ ተደውሎልናል። እግዚአብሔር ፍሬያማ እያደረገ በየቦታው ጥሩ ስራ እየተሰራ ነው። ክብር ለእግዚአብሔር ይሁን። በአርባ ምንጭ ልማት ቃለ ሕይወት ቤተክርስቲያን የመዘምራን ስልጠና ተሰጠ። ተጨማሪ አለን ከሰኔ 13 እስከ ሰኔ 15 ቀን 2017 ዓ ም በደቡብ ምዕራብ ቀጠና በአርባ ምንጭ ዙሪያ ህብረት የልማት ቃልዮት አጥቢያ ቤተ ክርስቲያን አጠቃላይ የዝማሬና የመዝሙር አገልጋዮች መሰረታዊ ስልጠና ተሰጥቷቸዋል። ከዚህ ጋር ተያይዞም የአጥቢያው አዳራሽ የድምፅ ማስተጋባት ችግር ለአገልግሎቶች እንቅፋት እየሆነ በመቸገራቸው ሙያዊ ምክርና አስፈላጊው የኢኮስቲክ ስራ እንዲጀመር ተደርጎ በእሁድ አምልኮ ለዚሁ ስራ የሚውል የገቢ ማሰባሰቢያም ተደርጓል። የኢትዮጵያ ቃልዮት ቤተ ክርስቲያን ወጣቶ ጥቃቶች አገልግሎት የሙዚቃና አምልኮ ክፍል ብሔራዊ አስተባባሪ የሆኑት ወንድም ረታ ጳውሎስ ይህ አይነቱ ስልጠና እና አዳራሽ የድምጽ ችግር ማስተካከያዎች ተጠናክረው የሚቀጥሉ መሆናቸውን ገልጸው በየቀጠና ያሉ አጥቢያዎች ተጠቃሚ እንዲሆኑ ጥሪ አድርገዋል። መረጃውን ከአገልግሎት ክፍሉ የዘማሪ አስፋው መለሰ ቁጥር 6 የመዝሙር አልበም የምርቃት መርሃ ግብር አስመልክቶ ጋዜጣዊ መግለጫ ተሰጠ። ባልደረባችን ሮማን ከሊል ተጨማሪ አላት። መጋቢና ዘማሪ አስፋው መለሰ በሃያ ዓመታት አገልግሎት በከተማም በገጠርም በትጋትና በታማኝነት ጌታን በዘማሪ አገልግሏል። ከዚህ በፊት የነበሩ መዝሙሮች ለቤተ ክርስቲያን መታነጽ፣ ለትውልድ መባረክ ምክንያትም ሆነዋል። ይህኛው አዲስ አልበም ብዙዎች እንደሚባርክ እርግጠኛ ነኝ ሲል መጋቢና ዘማሪ አስፋው መለሰ ሰኔ ቀን 24 2017 ዓም ቁጥር 6 አንተና ልጣ እንጂ በሚል በተዘጋጀው አዲስ የመዝሙር አልበም የመረቃ ስነስርአት መርሃ ግብርን አስመልክቶ በሳሩ ማርያም ሆቴል በተሰጠው ጋዜጣዊ መግለጫ ላይ ተናግሯል። ዘማሪው አክሉም በ20 ዓመታት አገልግሎት ጉዞዬ በማግኘትም በማጣትም ጌታ ብቻ ዋናዬ ነበር። ይህኛው ስድስተኛ አልበም ነው። ማቴዎስ ምዕራፍ ስድስት ከሰላሳ አንድ ላይ ያለውን የእግዚአብሔር ቃል ላይ ተመስርቶ የተዘጋጀም ነው። ሐዋርያት ምዕራፍ አራት ከቁጥር አራት መሰረት አድርጎ ከባለቤቴና ልጆቼ ጋር አንድ ክሊፕ ማለው ሲል መጋቢ አስፋው መለሰ ተናግሯል። በጌታ በኢየሱስ ክርስቶስ ሰላም እላችኋለሁ አካላት እግዚአብሔር ዘመናችሁን ይባርክ ተባረኩ ዛሬ በእንደዚህ አይነት ሁኔታ እንድንሰበሰብ እግዚአብሔር መልካም እድል ፈጥሮልን በእንደዚህ አይነት ሁኔታ ተገኝተናል እግዚአብሔር አምላክ የተመሰገነ ይሁን አንተና ለጣ እንጂ የሚለውን የመዝሙር መጠሪያ ከመጽሐፍ ቅዱስ ሀሳብ በመነሳት ነው ይህንን ሀሳብ ወይም ይህንን መዝሙር ልጽፍ የቻልኩት ጠቅለል ባለ ሀሳብ በተለይ የማቴዎስ ወንጌል ላይ ምዕራፍ ስድስት ሰላሳ ሶስት ላይ ያለውን ሀሳብ ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ይህ ሁሉ ይጨመርላችኋል የሚለውን ሀሳብ ላይ በመነሳት ነው ይህንን የመዝሙር መጠሪያ አልበምን ልጽፍ የቻልኩት። ከሀያ አመታት በላይ ጌታን ሳገለግል ብዙ ነገር በህይወቴ ላይ አይቻለሁ ማግኘትንም አይቻለሁ ማጣትንም አይቻለሁ በማግኘትም በማጣት ውስጥም ያላጣሁት ጌታን ብቻ ስለሆነ ማግኘትን በማጣት ማጣትን በማግኘት ስናጣ በነዚህ ሁሉ መካከል አንድም ቀን ያላጣሁት ጌታን ስለሆነ ከዚህ ሀሳብ በመነሳት ነው አንተና ለጣ እንጂ የሚለውን ሀሳብ ለማንሳት የፈለኩት። እግዚአብሔር ይባርካቸው። ቁጥር ስድስት አንተና ለጣንጂ የመዝሙር አልበም ሰንዱቅ 11 መዝሙሮችን ይዟል። ልደታ ሲምብል ኦፍ ጋድ ቤተ ክርስቲያን ሐምሌ 6 2017 ዓ ም የቤተ ክርስቲያን መሪዎች፣ የሃይማኖት አባቶች በተገኙበት በደማቅ ስነስርዓት ለምርቃትም ይበቃል። አንተና ለጣንጂ የመዝሙር ዝግጅት ስራ ከሁለት ዓመት በላይ ፈጅቶብኛል ሲል ዘማሪው ተናግሯል። አሁን የሚወጡ መዝሙሮችና ዘማሪዎች ከወጪና ገበያ አንጻር ወዶ ዘማች ናቸው ሲል በነበረው ጋዜጣዊ መግለጫ ላይ ዘማሪ መስፍን ጉቱ ተናግሯል። በመርሃ ግብሩ ላይ የኢትዮጵያ የወንጌላ አማኞች አብያተ ክርስቲያናት ህብረት ፕሬዝዳንት መጋቢ ጻድቆ አብዶ እንዲሁም እውቅ የሆኑ ታላላቅ ዘማሪያን ተገኝተዋል። ዘማሪና መጋቢ አስፋው ብዙ ዘመን ራራህልኝ፣ በጅምር አይቀርም፣ የኔ ነገር፣ ትላንት ዛሬ አይደለም፣ የሩቅ ህልሞቼ ይሁን ከዚህ በፊት የዘመራቸው የመዝሙር አልበቦችም ናቸው። ዘማሪዎቹ ሐምሌ ስድስት በፓስተር አስፋው መለሰ ክራይስ ግሎሪ ዩቲዩብ ገጽ እንደሚለቀቅ በመግለጫው ላይ ተነግሯል። መግለጫውን ያዘጋጀውና ያስተባበረው የእኛ ኢቨንት ማርኬቲንግ ነው። እንግዲህ በዕለቱ ልደታ ባለው ግባ ጊዜያዊ ቤተ ክርስቲያን ተገኝታችሁ መዝሙሩን አምልኮውንም በጋራ ሁላችንም እንድንካፈል እኔም ጥሬን አስተላልፋለሁ። የኢትዮጵያ መሠረተ ክርስቶስ ቤተ ክርስቲያን በደብረ ብርሃን ማረሚያ ቤት በመገኘት እርዳታ አበረከተች። ባልደረባችን ኤፍሬም በላይ ተጨማሪ አለው። የቤተ ክርስቲያኒቱ አገልጋዮች ከአማኝ ታራሚዎች ጋር የእግዚአብሔርን ቃልና ለመሠረታዊ አገልግሎት የሚውል እርዳታ በማካፈል መልካም ጊዜን አሳልፈዋል። አገልግሎቱ በማረሚያ ቤቱ የሚገኙ የወንድና ሴት ታራሚዎችን ሲጎበኝ 750 የልብስ ሳሙና፣ 35 የፀጉር ቅባት፣ 70 የንጽህና መጠበቂያ ቁሳቁስ ለታራሚ ተቃዋሚዎችም አሰራጭቷል። በተጨማሪም በማረሚያ ቤት ውስጥ ከቤተሰቦቻቸው ጋር ለሚገኙ ስድስት ልጆች አዳዲስ አልባሳት እንዲሁም ጠያቂ ዘመድ ለሌላቸው የእድሜ ልክ እስረኞች የጤና ችግር ላለባቸውና ለአዛውንት የሕግ ታራሚዎች የገንዘብ ድጋፍ አድርገዋል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ ያገኘነው ነው። ውር ተመልካቾቻችን፣ መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው ናቸው መረጃዎች እናልፋለን። በአሜሪካ የሚቺገን ወንጌላውያን አማኞች አንዲት አጥቢያ እግዚአብሔር ሕዝቡን ከጅምላ ግድያ መታደጉን የቤተ ክርስቲያኒቱ መጋቢ ገለጹ። ባልደረባችን ኤፍሬም በላይ ተጨማሪ አለው። ባሳለፍ ነው እሁድ ክሮስፖይንት በተባለች አንዲት በሚቺጋን የምትገኝ አጥቢያ አንድ ታጣቂ የግል መኪናውን እያሽከረከረ ወደ ቤተ ክርስቲያን ቅጥር ግቢ ይገባል። በዚያን ጊዜ ምዕመናን በመደበኛው የይሁድ አምልኮ ላይ ነበሩ። ታዲያ ተጠርጣሪው ግለሰብ መኪናውን ካቆመ በኋላ በርካታ የሆሊውድ ፊልሞች ውስጥ እንደሚታየው በሁለት እጆቹ ሁለት የጦር መሳሪያ በመደገን እየተኮሰ ወደ አምልኮ አዳራሹ ያመራል። በዚህን ጊዜ አንድ ግለሰብ እግሩን ተመቶ ክፉኛ የቆሰለ ሲሆን ሁኔታውን ቆሞ ይከታተሉ የነበሩ ምዕመናን ፈጥነው ግለሰቡ ላይ በመረባረብ ከያዙት በኋላ አደጋው መገታቱን የከተማይቱ ፖሊስ አዛዥ ለክርስቲያን ኒውስ አስታውቋል። በጉዳዩ ላይ ፖሊስ ባደረገው አስቸኳይ ምርመራ ተጠርጣሪው ብራያን አንቶን የተባለ የ31 ዓመት ጎልማሳ ሲሆን ወላጅ እናቱ በዚያው ቤተ ክርስቲያን የሚያመልኩ መሆናቸውንም አረጋግጠዋል። በዕለቱ ተጠርጣሪው በተኮሳቸው የጥይት አረሮች ሌላ ሁለተ ኛ ሰው መቁሰሉን ዘግቶ የተገለጸ ሲሆን ይህ ግለሰብ በአሁኑ ወቅት ወደ ሆስፒታል ተወስዶ ሕክምና በመከታተል ላይ የሚገኛል ተብሏል። በአሜሪካ የመሳሪያ ንግድ ህጋዊ ሽፋን የተሰጠው በመሆኑ መሰል ወንጀሎች እንደሚበዙም በስፋት ይነገራል። ከድንገተኛ ጥቃቱ በኋላ በሚቺጋን የክሮስ ፓይንት አጥቢያ ቤተ ክርስቲያን መጋቢ የሆኑት ፓስተር ቦቢ ኬሊ እግዚአብሔር ሕዝቡን ከጅምላ ግድያ ታድጎልናል፣ ክብር ይገባዋል ማለታቸውን ክርስቲያን ኒውስ ዘግቧል። ውድ ተመልካቾቻችን መረጃዎቻችን እየተከታተላችሁትን ይመስል ነበር። መረጃዎቹን በመምራት እኔ አስጨናቂ ሀብታሙ ከመላው የሕይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር ቆይታ አረኩኝ። ከቀሪ የሕይወት ቴሌቪዥን መሰናዶዎች ጋር መልካም ቆይታ